ቀለበት አሰረች ተብሎ ፎቶ የተፖሰተው የማሪና ራሱ ድንገት ስታረግዝ ሰውን ለማሳመን ሌላ ገባች ለማለት እንደሆነ ደርሼበታለሁ። ሙሉ ቪዲዮ ይዤ መጥቻለሁ። እንደ ሶፊ የተበደለ ዚች ምድር የለም። ግን አላህ እያጋለጣቸው ነው። የስራቸው የግፋቸው ብዛት ማለት ነው። አሰላሙ አሌይኩም ወራመቱላ ወበረከቱ። ውድና የተከበራቸው የዜና ምድርስ ዩቲብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩኝ በትናንትናው እለት ማሪና በለቀቀችው ቪዲዮ በሰአቱ የተሰማኝን ዝም ብዬ ስሜቴን ብቻ ወጥቼ ተናግሬያለሁ። ምክንያቱም በፊትም እውነት እነዚህ ልጆች ፍቅረኛ ናቸው እንጂ በጓደኝነት እንደዚህ አይሆንም፣ የሚል ሀሳብ ስለነበረን ሁላችንም ትናንት ወጥታ እንደዛ ስትናገር በቃ የበፊቱ ትዝ ብሎኝ ዝብርቅርቅ ያለ ሀሳብ ሰጥቻለሁ። ነገር ግን ሀሳቡን ተረጋግቶ ቪዲዮዋን እስከ መጨረሻው ላዳመጠው ሰው ብዙ አጀንዳዎች ሰጥታናለች። ነገራቶችን ሰንጥቃችሁ ማውጣት ከቻላችሁ በጣም ብዙ አጀንዳዎችን ሰጥታናለች። በዚህ ዙሪያ ደግሞ እኔ ማስተያየቴን እሰጣለሁ። የሰዎችም እውነታ አለን። ልጁ የእሷ የቱፊቅ ልጅ ነው የሚሉ ሰዎች አሉ። ይሄንን ቪዲዮ አስገባላችኋለሁ። የብዙዎቻችሁ ጥያቄ መልስ ያገኛል ብዬ አስባለሁ። የሶፊያና የቶፊቅ መጣላት ምክንያቷ እሷ ነች። በነገራችን ላይ ማለት ነው። እንግዲህ በፊት ሶፊን ቶፊቅና ማሪና የሚሰሩትን ቪዲዮ ታያላችሁ። ማሪና ደግሞ የምወደው የማፈቅረው ፍቅረኛ እጮኛ ላይ ስትል ነበር። ሲጀመር እጮኛ ቢኖራት ፍቅረኛ ቢኖራት ከቶፊቅ ጋር እንደዚያ አይነት ቪዲዮ እንድትሰራ አይፈቅድላትም። ሲቀጥል አሁን ላይ ደግሞ ፕራንክ ነው ድራማ ነው የምትሉት፣ እንዴት ነው እንደዚህ ብለሽ ቪዲዮ ስሪ የሚላት ባሏ? እሺ ነገር አንተም ደግሞ በቃ ትክክለኛ ህይወትን ሶስት ሴትን እኮ ማግባት ትችላለን፣ እስከ አራት ሴት ሙስሊም እኮ ነ ሊፈቀድላል። አሁን ሶስት ደርሱ አሉ ፎዚያ፣ እቺ ልጅ አሁን ደግሞ አዲስ የመጠችው ልጅ በቃ ሶስት ደርሱ አሉ። አንደኛውን ደግሞ እኔ ይሰጠሃለሁ። እንግዲህ ወንድማችን እንደዚህ ብሎ ሀሳቡን ሰጥቷል። ሰውን ፈርተው ተመልካችን ቃል ስለገቡ በእኔና በ ቶፊቅ መካከል ያለው እህትና ወንድም እንጂ ምንም አይነት የፍቅር ግንኙነት የለንም፣ ባለትዳር ነኝ የተከበርኩ ብላ ቪዲዮ ሰርታለች። ብዙ ጊዜ እሷም ተናግራለች። እናንተን ቤተሰቦችን ፈርቼ ለእናንተ ክብር ስል እስከ ዛሬ የማልችለውን ችዬ እዚህ ደርሻለሁ ብላለች ማለት ነው። በነገራችን ላይ ለሶፊም ሲሉ ለተመልካችም ሲሉ ለቤተሰብም ሲሉ እንደገና የሃይማኖታቸው ጉዳይ ስላለ ነው እንጂ በእሷና በሱ መካከል የእውነት በቃ እንደዚህ ወጥታ በራሷ አንደበት ተናግራለች። ድሮውንም እነሱ ድራማ ነው እንዲ ነው እያሉ ራሳቸው አታለሉን እንጂ መቶ ፐርሰንት የሚዲያው ሰው እነሱ ሁለታቸው ግንኙነት እንዳላቸው ነበር የሚያምኑት። የቀለበት ፎቶ ተብሎ የተፖሰተው የማሪና ማለት ነው ይሄ ፎቶ ይሄ ፎቶ

ከቶፊቅ ጋር ምንም አይነት ግንኙነት የላትም እንዲባል ድንገት ስላረገዘች ማለት ነው። ነው የፖሰቱት እንዴት ነው? በዚህ ዘመን አንዲት ልጅ አግብታ የማታቅ ቬሎ ሳትለብስ ያለ ሚዚ ያለ ምንድን ዝም ብሎ በአንድ ቄስና በአንድ ሰው ብቻ ቀለበት ታስሮላት ፎቶ አንድ ፎቶ ተነስታ የምትለጥፈው ይሄ ህዝቡን ለማሳመን የተደረገ ድርጊት ነው ብዬ ነው ማስበው። እንግዲህ ለሶስት አመት ያክል ማሪና የእሱን ፍቅር አፍና ከያዘች መጀመሪያውንም ሌላትም ማለት ነው። የቸገራ ተመልካች ቤተሰብና ሃይማኖቷ ነው እንጂ ከሱ ጋር ፍቅር ግንኙነት አላቸው። ቶፊቅ ፍቅሬን አልተቀበለኝም አሁንም እንደ እህት እንደ እህቱ ነው የሚያኝ ብለሽ ያልሺው እሱ ለእኔ ስህተት ነው። ሁለታችሁም ትዋደዳላችሁ። የቸገራችሁ ነገር እምነታችሁና እዚህ ጋራ ያለው ህዝብ ነው። በቃ ሲጀመር ባል ቢኖራት ማሪና በዚህ ልክ ወጥታ ከሱም ጋር ከመሰረቱ ቪዲዮ አትሰራም። ፕራንክም ሆነ ምንም ሆነ ምን ማለት ነው። ምክንያቱም እንደዚህ የሚያደርግ ሚስቱን አሳልፎ የሚሰጥ ወንድ ኢትዮጵያ ላይ አለ ብዬ አላምንም። ሲጀመር ባልሽን አሳይ ስትባል ፈቃደኛ አይደለችም። ከመሰረቱም እኔ እንደተረዳሁት ማሪና እና ቶፊክ ግንኙነት አላቸው። ያው እሷ ራሷም ተናግራለች። ከመሰረቱ ቶፋ እና ሶፊያ የተጣሉት በእሷ ምክንያት ነው። ይሄን ደግሞ ማሜ ቲዩብ ላይ ገብታችሁ መስማት ትችላላችሁ። ያኔ ፕራንክ በሚሰራበት ሰዓት እውነት የተፈጠረ ነገር አለ፣ ጸባቸው ከዛ ነው የጀመረው ብሏል፣ ማሜ ራሱ ማለት ነው። እና እሷም አይኗን በጨዋጥባ መታለች። ዛሬ የእውነት ማሪና ለፕራንክ ነው ይህን ቪዲዮ የሰራችው። የእውነት ማሪና ባለትዳር ናት የሚለውን እስኪ እናንተ ጻፉ። እንደኔ ከመሰረቱ ማሪና ባለትዳር አይደለችም ከሱ ጋር ግንኙነት አላት። ሶፊያና ቶፊ ቅም የተጣሉት እዚ ጋር የደረሱት በሷ ምክንያት ነው። በቃ እኔ የተረዳሁት ይሄ ነው። ይሄን ነው እኔ የተረዳሁት ጋር እናንተን ባላቀም ማለት ነው። እና እዚ ጋር አሁን እኔ የምሰጠው ሀሳብ ምንድን ነው? የእውነት ይሄ የሚባለው ነገር እውነት እውነት ከሆነ ቶፊቅ መስመርህን ያዝ። በቃ ተስማሙና ተጋቡ። ሶፊያ አትፈልግህም ሲጀመር ሲቀጥል፣ በዚህ ልክ ወታ ከትዳሯ ራሱ ተለያይታ ቢሆን ማሪና እንደዚህ ብላ አትናገርም። በኮንፊደንስ የሆነ ነገር ካንተ እና ከሷ ስላለ ነው። ይፋ ለማድረግ ፈልጋችሁ ነው። ሲጀመር ባህር ዳር የመጣችሁ ከባህር ዳር የመጣችሁ አዲስ አበባ አንተን ብላ እንደሆነ ከአንተ ጋር ለመስራት እንደሆነ ሶፊ ከቤት ከወጣች በኋላ አንተ ቤት እንደኖረች ነው ሲወራ የነበረው ማለት ነው። እና ያለውን እውነት በዚህ መልኩ መጥታችሁ ይፋ ለማድረግ ፈልጋችሁ ከሆነ አላውቅም። ዞሮ ዞሮ እንደምትወደው እንደምታፈቅረው ይፋ አድርጋለች። ልጁም ደግሞ የእሱ ነው እያለ ነው ይሄ ወንድማችን። እንግዲህ እኔ ስለ ልጁ ጉዳይ ባላውቅም፣ ግን አንድ ባለትዳር የሆነች ሴት በዚህ ልክ ወጥታ ትናገራለች ብዬ አላስብም። ከመሰረቱም ፍቅረኛም ወይም መጮኛም ቢኖራት ራሱ በዛ ልክ ከቶፊክ ጋር ቪዲዮ ልትሰራ አትችልም። ታቶ የነቀሰኝ ባሏ ነው ብሏል። አንድ ባል የሚስቱን ስም ሌላ ወንድ ቁጭ ብሎ የሚነቅስ ባል እኔ አይቻላቅም። ይሄ መይት ነው እንጂ የእውነት ባሏ ነው ብዬ አላስብም። ባሏ ነው ታቶን የነቀሰኝ ብሏል። የዛኔ ሲነቀሳት ማለት ነው። ታዲያ እንዴት ነው ሚስቱን አንድ ሰው የሆነ ወንድ ላይ የሚነቀሰው ከመሰረቱ ውሸት ነው ማሪና አላገባችም ያ የቀለበት ፎቶ ተብሎ ይሄ ፎቶ የቀለበት ፎቶ ተብሎ የተለጠፈው ራሱ ሆን ተብሎ ህዝብን ለማሳመን ነው በቃ ከሶፊ ጋም ብጥብጡ የጀመረው ባህር ዳር እያለ ነው እየመረራችሁ ዋጡት እውነቱ ይሄ ነው ጋይስ ዛሬ ላይ ብዙ አጀንዳዎች ሰጥታናለች። በስነ ስርዓት ሀሳብ አስተያየታችሁን ስጡ ብላለች። የዩቱበሮች አጀንዳችን ማሪና ቶፊቅ ናቸው። ከዚህ በኋላ በጣም ብዙ ልንሰራበት የሚገባ መረጃ አለ። እኔ ትናንትና በደንብ አላወራሁበትም። በስ የተሰማኝ ነው በሰዓቱ የተናገርኩት እንጂ ሰንጥቃችሁ አውጥታችሁ ብዙ ነገር ማውራት ይቻላል። እሷ በሰራችሁ ቪዲዮ ላይ ማለት ነው። ቪዲዮዋን እስከመጨረሻው ብታዩ እና ሁለታቸው ግንኙነት አላቸው። እሷ ብቻ አይደለችም። ፍቅር ያዛት ፍቅሬን ነግሬው አልቀበልም ብሎኝ እህቴ ነሽ ብሎ ተጣላን ያለችው ሁላ ውሸት ነው። ሲጀመር ውሸት ነው። በቃ ማሪና እና ቱፊቅ የእውነት ፍቅር አላቸው፣ ግንኙነት አላቸው። የቸገራቸው የሃይማኖታቸው ጉዳይ ነው፣ ባጭሩ ማለት ነው። ሶፊያም ጋር እዚህ ጋር የደረሱበት ትልቁ ምክንያታቸው እሷና እሷ ብቻ ነች፣ አራት ነጥብ። ይሄን ነው የማውቀው ማለት ነው። የተሰማኝም እንደዛ ነው። ምክንያቱም ድሮውንም እኛ ተናግረናል። እናንተ ግንኙነት አላችሁ ስንል አይ ፕራንክ ነው፣ ለዩቱብ ነው፣ የሰራ ነው የምወደው የማፈቅረው ባላለኝ አለች። ሲጀመር ሶፊያ ራሱ ተጠራጥራ ልጁ ራሱ የሱ ነው ብዬ አስባለሁ፣ የተደበቀ እውነታ አለ እንዳለች ይሄው ዛሬ እየወጡ የሶፊያ ግፍ የሶፊያ መበደል ያስለፈልፋቸው ገባ። ያስለፈልፋቸው ገባ። ጋይስ አይገርማችሁም? መበደል ጥሩ ነው። እውነት በነገራችን ላይ ውሸት ሊሆን አይችልም። ውሸት ደግሞ እውነት ሊሆን አይችልም። ገብቷችኋል? በየት ሀገር ነው አንድ ባል ሚስቱን እንደዚህ አይነት ፕራንክ ለዶላር ስሪ ብሎ የሚልከው? ሲቀጥል አሁን ላይ የሰራችው ቪዲዮ አጀንዳ ነው ለዩቲዩብ ነው ምናምን ልትሉ ትችላላችሁ። የትኛው ባል ነው ለዩቱብ እንደዚህ ብለሽ ቶፊቅን አፈቀርኩ ብለሽ ስሪ የሚላት የእውነት ባል ቢኖራት እንዲት አደርግ ነበር? አታደርግም። የእውነት ማሪና አግብታ ቢሆን ያንን የቀለበት ፎቶ ብለው የለጠፉት የአበሻ ቀሚስ ለብሳ አንድ ቄስ ቆሞ በእነዚህ ብቻ ነው የምታገባው ተደግሶ ቬሎ ለብሳ ሚዜ አጅቧት ማግባት አትፈልግም? ድንገት ስላረግዘች ለህዝቡ ለማሳመን ነው በነገራችን ላይ እንደዚህ የተደረገው። እና ከሶፊ ጋርም የተጣሉበት ምክንያት ይሄ ነው፣ ከመሰረቱ ማለት ነው። ተከትላም አዲስ አበባ የመጣችው አብራው ልትኖር ነው። ሚስጥሩ ለምን አናወጣውም? በቃ እመኑና ቀጥሉበት። ባንድ ተጠቃለሉ፣ ሃይማኖታችሁን አስቡበት። ስለሚ ተጋቡ። እሱም ከዛ ከዚህ ከሚል ስሙ ከሚጠፋ ተገላገሉ። አትመቶ ሴቶችን ፈጅ ያለው የተባለ አንዱ እንዳለ ቀጥሎም ቶፊቅ እንደሱ እንዳይሆንና ያቺም ትመጣለች፣ ያቺም ትመጣለች እያለ እያለ የማይመጣ ሴት የለምና፣ ተጠቃለሉ፣ እውነታውን አውጡት፣ ይፋ ይደረግልን። እኔ ለማሪና መጠይቃት ጥያቄ፣ ባል ካለሽ እውነቱን ተናገሪ፣ ልጁ የማን ነው? ባል እያለሽ እንዴት ቶፊቅን ይሄን እንድትመልስልኝ በአክብሮት ጠይቃለሁ። እና ውድ ቤተሰቦቼ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡ በጣም ደስ ይለኛል። ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ወዳችኋለሁ። መልካም ጊዜ።